ለዛሬ ያዝናቸው አዳዲስ መረጃዎች የዩኒቨርሲቲ ተማሪዎች ከመምረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ እንደሆነ መረጃ ደርሶናል። መምህራን በአገሪቱ የፋይናንስ ሥርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ሊቋቋምና በአንድ ዓመት ጊዜ ውስጥ ወደ ሥራ ይገባል መባሉ መረጃ ደርሶናል። ሰላም ወደ ቻናላችን ቤተሰቦች። ወደ ዝርዝር መረጃው ከማለፋችን በፊት ቻናላችን ሰብስክራይብ በማድረግ ጀምሩ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡ ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀም። ሚኒስትሩ ፕሮፌሰር ብርሃኑ ነጋ በትላንትናው ዕለት መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት እና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአስረኛ ክፍል አገር አቀፍ መልቀያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በዩኒቨርሲቲ ተማሪዎች ላይ ስለተያዘ እቅድ አብራርተዋል። እሳቸው በኃላፊነት ከተሾሙ ጀምሮ ላለፉት ዓመታት የአስራሁለተኛ ክፍል አገር አቀፍ መልቀያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆኑን ጠቁመዋል። ችግሩንም በአጭሩ ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስተሩ በአራት ዓመት የሚመረቅ ተማሪ የሶስት ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ወይም ማህበረሰቡን እንዲያገለግልህ ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሆነ አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸው ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያ እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪን ቁጥር ለማሳደግ እንደሚረዳ ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማ መቶ ሺህ የሚደርሱ የመምህራን እጥረት መኖሩን መታወቁን የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራን እጥረት እንዲቀንስ የበኩሉን አስተዋጽኦ እንደሚያደርግ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በአገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩም በአንድ ዓመት ጊዜ ውስጥ ወደ ሥራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓመተ ምህረት በእርግጠኝነት ወደ ኢትዮጵያ ዩኒቨርስቲ ሰርቪስ አሰራር እንደሚገባ ጠቁሟል። ለዛሬ የያዝነው መረጃ ይህን ይመስላል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ትኩስ መረጃዎች እንዲደርሱት ያደርጉ። እናመሰግናለን። መልካም ቆይታ